ሁለተኛ ቀኑን ያስቆጠረው የመካከለኛው ምስራቅ ጦርነት አሁንም ተባብሶ ቀጥሏል። እስራኤል በዛሬው ዕለት በኢራን ላይ የከፈተችውን ማጥቃት ለሰዓታት ካካሄደች በኋላ ጋብ ብሏል። ኢራን ሌሊቱን የማጥቃት እርምጃ ለመውሰድ እየተዘጋጀች መሆኑ ሲገለጽ ከፓኪስታን የተሰማው መግለጫ ደግሞ በርካቶችን እያነጋገረ ነው። እስራኤል በኢራን ላይ ጥቃት መሰንዘሯንና ኢራንም ምላሽ መስጠቷን እንዲሁም ወደ ተሟላ ጦርነት መግባታቸውን ተከትሎ ፓኪስታን በዛሬ ዕለት እንዳስታወቀችው ከኢራን ጎን እንደምትቆም ቃል ገብታ የሙስሊም ሀገራት በሙሉ በእስራኤል ላይ አንድ ሆነው መቆም እንዳለባቸው ጥሪ አቅርባለች። የፓኪስታኑ መከላከያ ሚኒስትር ጃዋጃ አዚፍ በሀገሪቱ ብሔራዊ ምክር ቤት በዛሬው ዕለት ከሰዓታት በፊት ባደረጉት ንግግር የሙስሊም ሀገራት በሙሉ በአንድ በመቆም እስራኤልን ማስቆም አለባቸው በ ማለት የገለጹ ሲሆን አሁን አንድነታችንን የምናሳይበት ወሳኙ ጊዜ አሁን መጀመር አለበት፣ ብለዋል። አክለውም ሲናገሩ እስራኤል ኢራንን የመንንና ፊሊስጤምን ኢላማ አድርጋለች። የእስልምና ሀገራት በሙሉ ካልተባበሩና ከመግለጫ የዘለለ አንዳች ነገር በጋራ ማድረግ ካልቻሉም ቀጣዩ እጣፈንታቸው ይሄውንም የሚሆነው እስራኤል ነጣጥላ መምታት ነው ያዘችው፣ ብለዋል። ሚኒስትሩ ከእስራኤል ጋር ዲፕሎማሲያዊ ግንኙነት ያላቸው የሙስሊም ሀገራት በሙሉ በአስቸኳይ ከዛሬ ጀምሮ ግንኙነታቸውን ሙሉ በሙሉ እንዲያቋርጡ ያሳሰቡ ሲሆን የሙስሊም ሀገራት ትብብር ድርጅት የሆነው ኦአይሲ በጋራ ለመምከርና አስቸኳይ ውሳኔ ለማሳለፍ በፍጥነት ስብሰባ ይጥራ ሲሉ አሳስበዋል። አዚፍ አክለውም ፓኪስታን ከኢራን ጋር ጥልቅ ግንኙነት እንዳላትና እና ኢስላማባድ በዚህ አስቸጋሪ ወቅትም ከኢራን ጎን እንደምትቆም አስረግጠው ገልጸው ከኢራን ጎን እንቆማለን፣ ጥቅሟን ለማስጠበቅ በሁሉም ዓለም አቀፍ መድረኮች እንደግፋታለን። የምትፈልገውን ሁሉ ከጠየቀችን ለኢራን ለመስጠት ምንም አይነት ስስት አይኖርብንም ብለዋል። በተመሳሳይ የፓኪስታን ምክትል ጠቅላይ ሚኒስትር እና የፓኪስታን የውጭ ጉዳይ ሚኒስትር ኢስሐቅ ዳር የእስራኤልን ጥቃት የኢራንን ሉዓላዊነት በግልጽ መጣስ ሲሉ የጠሩት ሲሆን ፓኪስታን ከኢራን መንግስትና ህዝብ ጋር አጋርነቷን ትገልጻለች ብለዋል። በመቀጠልም ከኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራቅቺ ጋር በስልክ በመነጋገር ፓኪስታን በክልሉ ሰላምና መረጋጋት እንዲሰፍን ለኢራን መንግስትና ህዝብ የምታደርገውን ጠንካራ ድጋፍ በድጋሚ እናረጋግጣለን ብለዋል። በሌላ በኩል ምሽቱን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ጠንከር ያለ መግለጫ የሰጡ ሲሆን ኔታንያሁ በመግለጫቸው እንዳሉት አሁንም ቢሆን እሳት የጫኑ የጦር ጀቶቻችን ወደ ኢራን እየመጡ ነው ብለዋል። የእስራኤል አየር ኃይል ጀቶች በቅርቡም በኢራን ዋና መዲና በቴህራን ሰማይ ላይ እሳት ጭነው እየመጡ ነው ይታያሉ፣ ያሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁም በቅርብ ሰዓት ላይ በቴራን ሰማይ ላይ ጠብቋቸው ብለዋል። የኢራን ባለስልጣናት በቴህራን ታይምስ መገናኛ ብዙሃን ላይ በሰጡት መግለጫ ቃል በቃል እንደተናገሩት በኒውክሌር ተቃውሞቻችን ላይ ተተኩሷል፣ ጥቃትም ደርሷል። ነገር ግን በኒውክሌር ፕሮግራማችን ላይ የደረሰ የኒውክሌር ሂደታችንን የሚያስቆም ጥቃት አልደረሰም ብለዋል። በጣም በቅርብ ጊዜ ውስጥ አሉ ኔታንያሁ ግን በመግለጫቸው በጣም በቅርብ ጊዜ ውስጥ በቴራን ሰማይ ላይ የሚመጡት መሳሪያዎቻችን የተለዩ ናቸው ብለዋል። የአያቶላው ስርዓት እያንዳንዱን ቦታ እንደመስሰዋለን በማለት አስፈራርተዋል። በእስራኤል ላይ የተደቀነውን ሁለት አቅጣጫ ያለው ስጋት ባላስቲክ ሚሳይሎችንና የኒውክሌር ፕሮግራምን ለማስወገድ በኃይል እየሰራን ነው በማለት ገልጸው አሁን የመሰነዘርነው ጥቃት ደግሞ ከዚያ ይብሳል ብለዋል። ስለ ኒውክሌር ፕሮግራሙ ሲናገሩም ኔታንያሁም በዘጠናኛው ደቂቃ ላይ ነን ያለነው የኢራን የኒውክሌር ቡድኖች የኒውክሌር ጦር መሳሪያቸውን ስርዓት ደቂቃዎች ነበር የቀራቸው። በዚህም ረገድ ደርሰን አስጥለናቸዋል። የኒውክሌር ፕሮግራሙን አውድመናል። ገና ያላወደምናቸውም አሉ። እንቀጥላለን። ለዚህ ነው አሁንም የጦር ጀቶቻችን ወደ ቴራን እሳት ጭነው እየመጡ ያሉት ብለዋል ኔታንያሁም። ኔታንያሁ አክለው አንዳንድ የኢራን ሰዎች ሲናገሩ ሰማው የእስራኤል ምት ብዙም ጉዳት በኒውክሌሩ ላይ አላደረሰም ብለዋል። ነገር ግን ይህ ስተት ነው ብለዋል። አክለውም ኔታንያሁ በትናንትናው ዕለት ሌሊቱን ኢራን ያደረሰችውን ጥቃት አስመልክቶም በሰጡት መግለጫ ከከተማ ከንቲቦች ጋር ተነጋግሬያለሁ በማለት ገልጸው የደረሰው የሶስት ሰዎች ሞት የተሰማኝን ጥልቅ ሐዘን እገልጻለሁ በማለት ገልጸው ኔታንያሁ የከተሞች ነዋሪዎችና መላው የእስራኤል ዜጎች በሙሉ በጽናት ይህንን ጊዜ እንድናልፈው ጠይቃለሁ ሲሉ ጥሪ አቅርበዋል። እርዳታም ይመጣል የከተሞችም ባለስልጣናትም ትብብር ያደርጋሉም ሲሉ ገልጸዋል። የእስራኤሉ ጠቅላይ ሚኒስትር የቤንያሚን ኔታንያሁ ማስጠንቀቂያ አዘል መግለጫ ከደቂቃዎች በፊት የተሰማ ሲሆን ይህንን ተከትሎም ወዲያው ኢራን ምላሽ ሰጥታለች። የኢራኑ ፕሬዚደንት መሱድ ፔዚሽኪያን ከጽዮናዊው አካል ከእስራኤል የሚሰነዘር ማንኛውም ተጨማሪ ጥቃት ከኢራን ጦር ኃይሎች ይበልጥ የከፋና ጠንካራ ምላሽ እንደሚገጥመው ያውቃል በማለት የገለጹ ሲሆን የምን የምንሰነዝረው ጥቃት ይበልጡኑ አውዳም ይሆናል ብለዋል። ፕሬዚደንት ቤዚሽኪያን የእስራኤል ኃይሎች ጥቃቱን ለመድገም ከደፈሩ ከጦር ኃይሎቻችን የከፋና የጠነከረ በቀል እርምጃ ይገጥማቸዋል። ዛሬ ምሽቱንም ይሄው የከፋ እርምጃ ይወሰዳል ብለዋል። ፕሬዚደንቱ አክለው ኢራን ራሷን የመከላከል አቅሟን እስራኤል በኢራን ግዛትና ዜጎች ላይ መደበኛ ጥቃቶችን እንዳትሰነዝር ያደረጋት ዋናው ምክንያት መሆኑን ገልጸው ራሳችንን የመከላከል አቅም ባይኖረን ኖሮ በየቀኑ በእኛ መሬትና በሕዝባችን ላይ የእስራኤል ጥቃቶችን እናይ ነበር፣ ነገር ግን አትደፍረንም ብለዋል። ይህ የፕሬዝደንቱ መግለጫ በሁለቱ ሀገራት መካከል ያለው ውጥረት ከፍተኛ ደረጃ ላይ በደረሰበትና ኔታንያሁም አስፈራርተው ባበቁ በደቂቃዎች ውስጥ የተሰጠ የምላሽ መግለጫ ሆኖ ተወስዷል። በሌላ በኩል ዓለም አቀፍ የነዳጅ መስመር የሆነውና እጅግ በርካታ ነዳጅ የሚጓጓዙበት ስትሪት ኦፍ ሆርሙዝ ተብሎ የሚጠራው የሆርሙዝ የባህር ወሽመጥ ኢራን መዝጋቷን አስታውቃለች። ኢራን ስልታዊ ጠቀሜታ ለዓለም ገበያ ያለውን የሆርሙዝ የባህር ወሽመጥን የመዝጋትን ጉዳይ ለቀናት ካሰበችበት በኋላ መዘጋቱን ነው የኢራን መገናኛ ብዙሃን የዘገቡት። ዘገባው የፓርላማውን የደህንነት ኮሚሽን አባል የሆኑት እስማኤል ኮሳሪን መግለጫ ዋቢ ያደረገ ነው የሆርሙዝ የባህር ወሽመጥ ሲቀጥ በኦማንና በኢራን መካከል የሚገኝ ሲሆን በስተ ሰሜን ያለውን የባህረ ሰላጤ ከደቡባዊ የኦማን ባህረ ሰላጤና ከአረብ ባህር ጋር የሚያገናኝ ነው። በጣም በጠበበው ቦታ 21 ማይል ወይም 33 ኪሎ ሜትር ስፋት ያለው ሲሆን የመርከብ ማለፊያ መስመሩ በእያንዳንዱ አቅጣጫ 2 ማይል ወይም 3 ኪሎ ሜትር ስፋት ብቻ ነው። ይህ የባህር ወሽመጥ ለዓለም የነዳጅ ንግድ እጅግ ወሳኝ ሲሆን ከዓለም አጠቃላይ የነዳጅ ፍጆታ አንድ አምስተኛው ገደማ ወይም ወደ 20 ሚሊዮን የሚሆን በርሜል የሚጠጋ ድፍድፍ ነዳጅ እንዲሁም የተጣራ ነዳጅ የሚተላለፈው በዚሁ የባህር ወሽመጥ ነበረ። የባህር ወሽመጡ መዘጋት በዓለም አቀፍ የነዳጅ አቅርቦትና ዋጋ ላይ ከባድ የሆነ ተጽዕኖ እንደሚያሳድር የሚጠበቅ ሲሆን የኢራን መንግስት፣ ይህንን እርምጃ ለመውሰድ ማሰቡ በክልሉ ውስጥ በተከሰተው የቅርብ ጊዜ ውጥረትና ከእስራኤል ጋር ባለው ግጭት ሳቢያ የመጣ መሆኑ የተገለጸ ሲሆን የወሽመጡ መዘጋትም በከፍተኛ ሁኔታ የነዳጅ ዋጋን በመላው ዓለም ያንረዋል። በሌላ በኩል በቻይና መሪነት የሚንቀሳቀሰውና አስር አባል ሀገራትን ያቀፈው የሻንጋይ የትብብር ድርጅት ኤስሲኦ እስራኤል በኢራን ላይ የፈጸመችውን ወታደራዊ ጥቃት አጥብቆ አውግዞ መግለጫ አውጥቷል። ድርጅቱ በመካከለኛው ምስራቅ እያደገ የመጣው አለመረጋጋት በእጅጉ እንዳሳሰበው ገልጿል። ድርጅቱ ባወጣው በዚህ መግለጫ የእስራኤል የአየር ጥቃት በኢራን ሱዳን የሲቪልና የኒውክሌር መሰረተ ልማቶች ላይ ያነጣጠረ እንደነበረና ይህም የንጹሀን ዜጎችን ህይወት ሆን ብሎ ቀጥፏልም ብለዋል። ይህ ድርጊት የዓለም አቀፍ ህግንና የተባበሩት መንግስታት ድርጅት ቻርተርን በመርሆች በእጅጉ የጣሰ ነው ብሎታል። የኢራንን ሉዓላዊነት የናደ እንዲሁም የቀጠናውን የዓለም አቀፉን ደህንነት አደጋ ላይ የጣለ ነው ሲል ድርጅቱ አስጠንቅቋል። በዓለም ሰላምና መረጋጋት ላይ ከባድ ተጽዕኖም አሳድሯል ሲል አክሏል። የሻንጋይ የትብብር ድርጅት ጥቃቱን በጽኑ እንደሚያወግዝ

ሁኔታው ከዚህም በላይ እንዳይባባስ ሁሉም ወገኖች ራስን እንዲገዙ ጥሪ አቅርቧል። በሌላ በኩል ኢራን ትናንትና ምሽቱን በእስራኤል ላይ በፈጸመችው ጥቃት የእስራኤል ወታደሮች መገደላቸውን እስራኤል አምናለች። የእስራኤል ጦር አይዲኤፍ ዛሬ ዘግቶ ባወጣው መግለጫ ወታደሮቹ በማዕከላዊ እስራኤል ጥቃት እንደደረሰባቸውና በኢራን ሚሳይሎች እንደተገደሉ አምኗል። ኢራን እስራኤል ለሰነዘረችው ጥቃት ምላሽ በሚል በርካታ ሚሳይሎችን በትናንትናው ዕለት በቴል አቪቭ፣ በኢየሩሳሌም እና በማዕከላዊ እስራኤል ጭምር አዳሯን ስታሶነጭፍ ማደሯን በትናንትናው ዕለት ይታወሳል። ሁለቱ ኃይሎች አሁንም ጥቃቱን አጠናክረው ሊቀጥሉ የሚችሉበት አጋጣሚ እየተፈጠረ ሲሆን የመካከለኛው ምስራቅ ጸጥታና ደህንነቱ ከትናንቱ ዛሬ የበለጠ ቀውስ ውስጥ እየገባ ነው። ኢራን በሰነዘረችው የሚሳኤል ጥቃት በእስራኤል ውስጥ የደረሰውን ጉዳት አስመልክቶ መገናኛ ብዙሃን ዘገባዎችን ከማውጣት ታቅበዋል። የእስራኤል መንግስት በሰጠው ትዕዛዝ መሰረት የሀገሪቱ ዜጎች ማለትም እስራኤላውያን ምንም አይነት በኢራን ሚሳኤል የሚደርስን ጥቃት ፎቶ አንስተው በመገናኛ ብዙሃን እንዳይለቁ መክሯል። ይህ የደረሰብንን ጥቃት ለዓለም ከማሳየቱን በተጨማሪም ኢራን ተጨማሪ ጥቃት የት ጋር እንዴት እንደምትወስድ ፍንጭና መረጃ ይሰጣታል። ስለዚህም ዜጎች ፎቶ አንስተው በመገናኛ ብዙሃን ከመልቀቅ ይቆጠቡ ብሏል። መገናኛ ብዙሃኑም የግጭቱን አካባቢ ከማሳየት እንዲቆጠቡ የእስራኤል መንግስት አሳስቧል። ክቡራን አድማጮች በጉዳዩ ዙሪያ ተጨማሪ